ይሄ ቪዲዮ ፊታችሁ ላይ ማዲያት ላለባችሁ አንድ ቦታ ጠቁሮ፣ አንድ ቦታ ደግሞ ላይክ ኖርማል ስኪን ከለር ለሆነ እንዲሁም ደግሞ ብጉር ላለባችሁ በተጨማሪም ደግሞ ፉል ካቨሬጅ ያለው ፋውንዴሽን ለምትፈልጉ፣ ፉል ካቨሬጅ ያላቸው ፋውንዴሽኖች ሰምሃው በደንብ ፕሬፕ ከተደረገ ስኪናችን በደንብ ሌየር የምናደርገው ከሆነ በአንድ ወታ እናደርገው በጣም ቆንጆ ነው፣ ለዚህ ሲዝን ማለት ነው። ሶ ሲፎራ ከሚገኙ ብዙ ፋውንዴሽኖች መካከል አንዱ የዋን ሳይዝ ፋውንዴሽን ነው ማለት ነው። ይሄ ላይክ ፉል ካቨሬጅ ይሰጣችኋል፣ ማጥ ፊኒሽ ይሰጣችኋል። ፍሎለስ የሆነ ሉክ ነው የሚሰጣው ሶይን ፋውንዴሽን የምትፈልጉ ከነበረ ሲፎራ አርባ አራት ብር ሲሸጥ የነበረው ሰላሳ ብር ከሰማኒያ ሳንቲም ሆኗል። ግን ፎር ሰም ሪዝን እዚህ ቲክቶክ አፕ ላይ በ19 ብር አካባቢ ኦር በ17 ብር አካባቢ ነው እየተሸጠ ያለው። አሮ ነው ዋይ እንደዚህ ለምን እንደረከሰ ግን ቼክ አድርጋችሁ ከዚኛው አፕም ግራብ ማድረግ ትችላላችሁ ማለት ነው። ቢከዝ ገንዘባችሁን ማንም ሊበላው አይገባም። ከዚህ በተጨማሪ ኦፊሻሊ ሰመር ስላለቀ አሁን ሰውነታችን እንግዲህ ተጨማሪ ፍቅር ያስፈልገዋል። ተጨማሪ ፍቅር ለመስጠት ደግሞ ተጨማሪ ሞስቸራይዘር፣ ተጨማሪ ባዲ ባረር፣ ተጨማሪ ባዲ ፕሮዳክቶች ያስፈልጋል። ሲፎራ ስቶር ከምናገኛቸው ቆንጆ የሰውነት ፕሮዳክቶች አንዱ የፌንቲ ነው። እዚ ጋር የምታዩት ሊሚደድ ዲሽኑ ነው። ቫኔላ አለ፣ ግዋቫው፣ ሳልትድ ካራሜል አለ። ግን ዋጋውን እንደምታዩት ባዲ ሚልኩ ወይም ደግሞ ሎሽኑ ብቻውን አርባ ሁለት ብር ባረሩ ደግሞ አርባ አምስት ብር ነው የሚሸጠው። ትንሽ ኤክስፔንሲቭ ነው ፎር ሰም ሪዝን። እዚኛው ፕላትፎርም ላይ ደግሞ ሁለቱን አንድ ላይ ፔር እያደረጉ ላነሰ ፕራይስ ነው እየተሸጠ ያለው። ስለዚህ አሁንም መበላት የለባችሁም። ይሄኛውም ይሰራላችሁ ከሆነ ከዚኛው አፕ ላይ መግዛት ትችላላችሁ ማለት ነው። ግን ዲፍረንሱን፣ ለምን ዋጋው እንደቀነሰ የማውቀው ነገር የለም። ሪስክ አልወስድም። ቆንጆ መሆናቸውን አቃለው። ሰው የሚያዋጣችሁን አድርጉ።